እንደዚህ አይነት የአደባባይ በዓላቶች መስቀል ብቻ አይደለም፣ ሌሎችም በዓላቶች እነት በዓሉን የምታስተባብረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቶንም የአደባባይ በዓል ነው። ብዙ ህዝብ ነው የሚወጣው። የሚናገሩት አንድ ስዕል ቀደደ ተብሎ አጀንዳ አጀንዳ ራሱ የጽንፈኛና የነፍጠኛ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁልኝ? እንደምስቆያችሁልኝ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይዛላችሁ። የትዳችሁ ውድ ቤቶቻችን እጅግ አሳዛኝ መረጃ ተሰምቷል። ዛሬ ከቤተ ክህነቱ ማ ነው እንግዲህ የቤተ ክህነቱ ጸሐፊ ብፁዕ አቡነ ዲዮስቆሮስ እጅግ አሳዛኝ ዜና አሰምተውናል። ሁላችንም ኦርቶዶክሳውያን የማንጠብቀው ዜና ነው። እናትላችኋለሁ ኦርቶዶክሳውያን፣ በአሁኑ ሰዓት የቤተ ክርስቲያን ጥላት ማን እንደሆነ በይፋ ግልጽ ሆኗል። አባቶች ስለ ቅዱሳን ስዕላት መቀደድ አያገባንም ሲሉ ተሰምተዋል። እንዲያውም ስዕል ተቀደደ እያሉ ቪዲዮ የሚሰሩትን የከተማ ወረበላ ጽንፈኛ ንፍጠኛ ስለሆኑ እነኚህን አካላት እሰሩልን ሲሉ የሲኖዶሱ ጸሐፊ ብፁዕ አቡነ ዲዮስቆሮስ በይፋት ለመስቀል በተደረገው ስብሰባ ላይ ለመንግስት ተናግሯል። አያቸው የአባቶቻችንን መርስ አንገት ያስደፋል፣ ያስለቅሳል። እኛ አያውቁም፣ ነገሩን እንዲያውቁ ቀን ከቀን የቤተ ክርስቲያን ቅዱሳን ስዕላት መቀደድ እለት ከእለት የጮን ቪዲዮ እንሰራለን። ነገር ግን እነሱ ለካ ጠንቀው ያውቁ ነበር። ለካስ ወንድማችን ብሩኬ ያሳሰሩት የኛው አባት መሆናቸው ዜጋ በግልጽ ያሳየናል። አሁን አባቶቻችን አሳልፈው ቢሰጡን እነሱ የሚያመልኩትን አምላክ ስለምናመልክ ቅዱስ እግዚአብሔርን ስለምናመልክ እሱ ስለሆነ ላይ እያንዳንዳችን በሰራ ነው ስራ ልክ መንግስቱን የሚያወርሰን ዛሬ አሳልፈው ቢሰጡን ለእምነታችን አናታገልም፣ ለእምነታችን አንቆረቆርም፣ ዝም የምንላለን ማለት አይደለም። ይልቅን ውስጥ ጠንክረን ሰማእትነትን ተቀብለን ቢሆን ሃይማኖታችንን እናስጠብቅ ማለት ወዳለሁ ኦርቶዶክሳውያን ለእያንዳንዳችን በሰራነው ስራ ልክ ስለሚሰጠን ዛሬ በአባቶቻችን አንገታችን ብንደፋም አሳልፈው ቢሰጡንም፣ ነገር ግን እምነት ማለት ሃይማኖት ማለት የእያንዳንዳችን የስራ ውጤት ነው፣ ጽድቆ የሚያስወርሰን። ስለዚህ ሃይማኖታችንን ጠንክረን ተግተን ልንጠብቃት ይገባሉ እያስባለሁ ኦርቶዶክስ፣ ያ ማለት ነው። ይህን አሳዛኝ መግለጫ የማስደምጣችሁና ቪዲዮ ከቻላችሁ ላይክ እያደረጋችሁ ለኦርቶዶክስ ያን በጣም የሚያሳዝን መረጃ ነው። እውነት እላቸዋለሁ ወደ መረጃ ውስዳቸው በተገናኘ እንግዲህ የተነሱ ሀሳቦች ነበሩ። እዛ ሀሳብ ላይ እንግዲህ እንዴት በዓሉ መከበር እንዳለበት ምናምን ነገር ተናግረዋል። እኔ እሱ አለም ሀሳብ እኔ ቀለቤ ገዛ ሱ ሳይሆን ቀሲስ ሳሙኤል የኢትዮ ቤተሰብ ሚዲያ አንድ ጽሁፍ አጋርተውናል። ምክንያቱም እኛ ስንጮህበት የነበረው ጉዳይ ቅዱሳት ስዕላት እንቀደዱብን፣ ስለዚህ የሳን አካላት ለምንድን ነው ይህንን ጉዳይ ለህግ አቅርበ ማያስፈጽሙልን ብለን ስንል አልነበር ለምንድነው ማያዙት ብለን ስንል ነበር። አባቶች ይህን ጉዳይ ሳያውቁት ቀርቶ አይደለም። በእርግጥም የሚያውቁታል። አውቀውም ዝም ብሏል። አልፎ ተርፎ ደግሞ እኛ ደግሞ እንድንታሰር ደግሞ ጥያቄ የጠየቁ ነው። ላንብብላችሁ ምን እንዳሉ። አቡነ ዲዮስቆሮስ የተናገሩትን ነገር ነው የምናገራችሁ። ዛሬ በነበረው ስብሰባ ላይ አቡነ ዲዮስቆሮስ ይህንን ነገር የሚናገሩትን እኛ እንድንያዝ የሚፈልጉት ላንብብላችሁ። አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የፅንፈኛና የነፍጠኛ አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የፅንፈኛና የነፍጠኛ እሺ የከተማ ወሮ በላ አደራጅቶ የከተማ ወሮ በላ አደራጅቶ ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀየዱ አሳሳቢ ሆኖ አይደለም አሉ አቡነ ዲኦስቆሮስ ይሄ በውስጥ የወጣ መረጃ ነው ስዕል መቀዳዳ ትልቅ አጀንዳ አይደለም ጉዳይ አይደለም ይህን አጀንዳ ያደረገው ግን ወሮ በሎች የከተማ ወሮ በሎች እኛ ሚዲያ ላይ እየጭሆን ያለ አጠቃላይ ማለት ነው። እነሱ አጀንዳ ፈልገው ነው እንጂ ስዕል መቀደዱ ትልቅ ነገር። ጉድ ጉድ ጉድ! አላይ አገሬ ሰው አሁን ነው እዚህ ጋር ወሽ መጤ የተበጠሰ የሚለው ቋንቋ የሚሰሩ አሁን ነው እግዚአብሔር እንላቸኋለ። እውነት እንግዲህ ብፁዕ አቡነ ዶስቆርዮስ ያወጡትን መግለጫ እያቸው አይደለ? ያማል፣ ያንገበግባል፣ ከአባቶቻችን እንደዚህ ያለ ምላሽ መስማት እነሱ ለቅዱሳን ስዕላት ምንም አይነት ጭንቀት የላቸውም። እንደውም ይህን ነገር እያደረጉ ያሉት ራሳቸው ኦርቶዶክሳዊ ወረበሎች፣ ነፍጠኞች፣ የከተማ ወረበላ ዱርዬዎች ናቸው። ይህን ነገር እያደረጉ ያሉት አጀንዳ ለመፍጠር አስበውና አቅደው የፈጠሩት ነገር ነው። የቀደዱት እነኚህ ወረበላ ዱርዬዎች ናቸው እያሉ ነው ያሉት። ስለ ስዕል አድኖ መቀደድ አስጨንቋቸው አይደለም። እያቸው አይደለም። ወንድማችን ቡርኬ ይህን ሁሉ ዋጋ እየከፈለ ያለው እውነት አጀንዳ ለመፍጠር ነው? ወሮበላ ስለሆነ ነው? ዱርዬ ስለሆነ ነው? ፈጣሪ ይፍረድ። ፈጣሪ ድቦና ይስጣችሁ ነው የሚባለው። ምን ይባላል ታዲያ? እንቀጥል፣ ንስማ አይገርማችሁ። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል። እንዴት ስዕል ይቀደዳል ብለን የጮህን ሰዎች ላይ፣ እንዴት ስዕል ይቀደዳል ብለን የጮህን ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል አሉ ማን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ አቡነ ዲዮስቆሮስ ስዕል መቀደድ ዝም ብሎ ትልቅ አጀንዳ አይደለም ስዕል መቀደድ ጉዳያችን አይደለም ባይሆን ይህን ስዕል አስታከው ግን አጀንዳ እየፈጠሩ የከተማ ወሮ በሎች ፅንፈኞች እና ነፍጠኞች ናቸው እንዲህ እያደረጉ ያሉት ስለዚህ መንግስት እንደውም በአፋጣኝ እነኝ ሰዎች ስዕል ተቀደደ ብሎ እየተናገሩ ያሉ ሰዎችን በአፋጣኝ ልኝ የታሰሩልኝ እያለ ስለዚህ የቡሩክ መታሰር የባሮክ መታሰር እጃቸው አለበት ማለት ነው። መቶ ፐርሰንት እውነት ነው። ስለዚህ እንደሰማችሁት መቶ ፐርሰንት እውነት ነው እንደሰማችሁት ማለት ነው። ይህን እያሉ ያሉት የሚታችን የቅድስት ድንግል ማርያም ስለ አድኖ ምንም የሚያስጨንቃችሁ የነገር የለም። እንደውም ምን አሉ መሰላችሁ፣ እንደውም እንደሰማችሁት ቅዱሳን ስዕላት ተቀደደ ብለው ቪዲዮ የሚሰሩ ኦርቶዶክሳዊ ምእመን ላይ እርምጃ ውሰዱልን ወደ እስር ቤት ወርውሩልን። ስለዚህ ወንድማችን ባሮክን ያሳሰሩት ብፁዕ አቡነ ዶስቆርዮስ እጃቸው አለበት አለበት አለበት፣ መቶ ፐርሰንት ማለት ነው። ይህ ወንድም በዛች ቀን ለነሱ አስኬማ ብሎ ዋጋ የከፈለ ብዙ ነገሮችን ታግሎ ለቤተክርስቲያን ድምጽ የሚሆን ወንድም በአደባባይ ነፍሱን መስዋዕትነት እስከ ማድረግ ድረስ ፈንጅ መካከል ገብቶ ለቅድስት ቤተክርስቲያን ድምፅ የሚሆን ወንድምን ያሳሰሩት ብፁዕ አቡነ ዶስ ዶስቆርዮስ ናቸው። አለቀ ደቀቀ። እንስማን አልቀጥ አዲ ታዲያ ምን አለች? አዲ ኔ ውድ ምን አለባት? እነሱ ሊቃነ ጳጳሱ እንደዚህ መንገዱ ክፍት አደረጉላት። እንደፈለገች ትናገሩ ችግርለሁ። እንዲህ አለች አዲ፣ ስዕል መቀደዱ ድርጊቱ ተገቢ ነው ብለን እናምንም። ስዕል መቀደዱ ተገቢ ነው ብለን አናምንም። ይህንን ያደረገውን ለህግ አካል ይቀርባል። ነገር ግን እናንተ ይህን የምትሉ ነገር ምን ያህል የጸዳችሁ ናችሁ? ስለ የቀደዱት ሽ ነው ከነሰው ሲለው ከነዲስ ኮሮ ተሽለው ስለ የቀደዱት ችግር የለው ለህግ ማቅረብ እንችላለን። ግን እናንተ ከዚህ ነገር የጸዳችሁ ናቸው ወይ ብላ መልሳ መልሳ እነሱ ጠየቀቻቸው። እናንተ ራሱ ከዚህ ነገር የጸዳችሁ ናቸው ወይ? የተሰበሰቡትን ሰዎች እነ ቦታቸው ሰዎች ተባሉ። እናንተ ራሱ ከዚህ ነገር የጸዳችሁ ናቸው ዶስቆርዮስ በሩን ከፈቱላት እንደውም፣ ከዚህ በኋላ ስለ ስዕል የሚናገሩትን እሰሩ አሉ። አዲ ደግሞ እናንተ እራሱ ከዚህ ነገር የጸዳችሁ ናቸው። እየጮኸን ያለነው እነኚህ ሰዎች ከሊደርስ ነበር ጉዳያችን። ጳጳሳቱ አይተው ይሄን ነገር እንደው ሀይል ይሉናል ብለን ስናስብ ነበር። እንኳን አይደለም ሀይ ሊሉ እንኳን አይደለም ተዉ ሊሉ ይቅርና መንግስት እንደውም ከዚህ በኋላ እንዲህ ብሎ የሚጮሁትን እሰሩ ያሉ ነ አይገርማችሁ? ቀሲስ ሳሙኤል እግዚአብሔር ያክብርልን በእውነት ይህንን መረጃ ስላጋሩ እናመሰግናለን። ኢትዮ ቤተሰብ ሚዲያ በሰፊ ይመጣበታል እመጣበታለሁ ስላሉ ማለት ነው። ስለዚህ ከቻላች ደምሳቸው ገብታቸው ተከታተሉ ሳቸው ጋር አባት አለን ብለን እየተናገናለን አለ። ለዚ ሰዎቻቸው ልጆቻቸው እንዲታሰሩ በር እየከፈቷሉ እነሱ ናቸው። ልጆቻቸው እንዲያዙ ፍቃድ እየሰጡ ያሉት እነሱ ናቸው። እንዲህ ያሉ ጽንፈኞቻቸው እሰሩልን ጭምር እያሉት እነሱ ናቸው። እንዲህ ያሉ አባቶቻችን እያፈራን እንዲህ ያሉ አባቶቻችን እየመጡልን ያሉት እናመሰግናለን ቤተክርስቲያን በእናንተ እጅ መውደቋ ያሳዝነናል፣ ግን እናመሰግናለን። እያየናቸው ስለሆነ ለማን እየቆማችሁ እንደሆነ ማንን አሳልፋችሁ እየሰጣችሁ እንደሆነ እያየን ስለሆነ እናመሰግናለን። ኦርቶዶክሳን ባይዘ ወይ ምንም ሊደንቀን አይገባም። መረጃ እንደሰማችሁት ነው። ምን መሰላቸው ብፁ አባታችን ብፁ አቡነ አብርሃም እና ብፁ አቡነ ጴጥሮስ ሄደው አይደል እና እኚህ ሁለት ሊቀ ጳጳስ የተሾሙት ብፁ አቡነ ሳይሮስ እና ብፁ አቡነ ዶስቆርዮስ ግልጽ ነው ለምን እንደተፈለጉ ማለት ነው ለዚህ ለዚህ ካልሆኑ ለምን እንደዛ ታገሏቸው? ስ ለምስ ያውሉ ግርግር ተፈጠረ። ስለዚህ ምንም ሊደንቀን አይገባም፣ የሚታወቅ ነገር ነው። ነገር ግን እግዚአብሔር ይፍረድ፣ እግዚአብሔር ቤቱን ያጽዳ። ለእኛ ደግሞ መልካም የሆነውን አባት እግዚአብሔር ያንጣለን። ይባለው ምን ይባላል? እናመሰግናለን። ይህን እናድርገው ስላሳዩ ነው እውነቱን በግልጽ በአደባባይ ስላሳዩ ከዚህ በኋላ ማባት አለን ብለን ወደ አባቶቻችን አንጮ በጣም ያሳዝን ነገር ነው። ለማንኛውም እንደዚህ አይነት የአደባባይ በዓላቶች መስቀል ብቻ አይደለም ሌሎችም በዓላቶች ከተማ አስተዳደሩ ድጋፍ ያደርጋል። ድጋፍ ሲያደርግ ለምሳሌ መስቀልን ከወሰድን ምንም እንኳን በዋናነት በባለቤትነት በዓሉን የምታስተባብረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ብትሆንም የአደባባይ በዓል ነው። ብዙ ህዝብ ነው የሚወጣው። እንደ ባለ ድርሻ አካል እናግዛለን ማገዝም ማላፊነት አለብን። ለሀገራችንም እንግዲህ ሀገራችንን በማስተዋወቅ በዩኔስኮ የተመዘገበ ነው። አንድ ኢትዮጵያን ስም ካስጠሩ የኢትዮጵያ በዓላት ውስጥ የተካተተ ነው። ለከተማችንም ድምቀት ነው። የቱሪስት መስህብ ነው። በጣም ኢኮኖሚውም የሚነቃቃበት ብዙ ሰዎች በዓላቱም ምክንያት በማድረግ ገቢ የሚያገኙበት ነው። እኛም በዓላቶቹ ምክንያት በማድረግ በከተማችን ውስጥ ዝቅተኛ ገቢ ያላቸው እንደዎችንም ጭምር የምንደጉምበት ማዕድ የምናጋራበት ህዝቡ እርስ በርስ መተሳሰቡ የበለጠ እንዲጎለብት የምናደርግበት ነው። በዓላቱ ምክንያት በማድረግ ህዝብ ይረዳዳል፣ አብሮነት ይዳብራል። እንዲሁም ደግሞ በእምነቶች መካከል በቤተ እምነቶች መካከል የበለጠ በጎ እሳቤ አንዱ ለሌላው በዓል መልካም መመኘት ብቻ ሳይሆን ማድረግም ጭምር እንዲጎለበት ማድረግ እንዲያደረግን ስለሆነ የህዝባችን አብሮነት እና አንድነቱ የበለጠ እየጎለበት የሚሄደው እንዲሁም ነባሩም ጭምር እንዳይሸረሸር የምንጠብቀው ደምቆ አእምሮ ሰላማዊ ሆኖ መጠናቀቁ እንደ ኢትዮጵያ እንደ ከተማ አስተዳደራችንም እንደ ቤተ ክርስቲያኒቱም ትልቅ ውጤታማነት ስለሆነ ይህንን ማድረጋችንን ኃላፊነታችን እንደመወጣት ነው የምንቆጥረው። ግዴታችንም ነው ብለን ነው የምናስበው። እስከ መጨረሻው ድረስ ይህን አጠናክረን እንቀጥላለን። እዛ አካባቢ ያለውን የበለጠ ስርዓት እና ውበትም ድምቀትም ለማስጠበቅ የሚመለከተው እና ኃላፊነት ያለበት ዝርዝር ኃላፊነቱን በትክክል መወጣት በሚያስችል መንገድ መመራቱም እሱ የሚባል የሚያሰኝ ነው። በጣም ነው ጥሩ ስራ ተሰርቷል። እስከ መጨረሻው ማገዛችንን እንቀጥላለን።

ለሰጥቶም ቢሆን ለሰላሙ በደንብ አድርጋ እንደምትሰራ እየተናገረች ነው ያለችው። እግዚአብሔር ክብር ማለት እንወዳለን እንደወዳለን። እንግዲህ ብፁዕ አቡነ ዶስቆርዮስ በዚህ ቦታ ተገኝተው ነው እንግዲህ ያን ንግግር ለመንግስት ያስተላልፉት ማለት ነው። ያን እንዲታሰሩ ምንም አይነት ሰላድ ነው ተቀዳደ ብሎ የሚሰሩት ማንኛውም አካል እንዲያስፈልጋት የጠየቁት አብይት ያቀረቡት ማለት ነው። የቤተክርስቲያናችን አባት ሊቃነ ጳጳሳቶች ዝም ያላችሁ፣ ቆሞሳት ወይዮ ለእናንተ ዝም ያላችሁ ሊቃውንት ወይ ለእናንተ፣ ሆድ ምላ ደረት ላደረት ይቅላ፣ መዳይ ምጻት አይጉደል። ምን አገባችሁ የእርዳታ ታርጋ መኪና ለጠፋችሁ፣ ብርሃን የሆነ ዓለም ተሰጥቷችሁ በጥቁር መኪና የምትሄዱ ሊቃነ ጳጳሳት፣ ለናንተ ወዩ። ከማን እንደምትደበቁ አላውቅም። ሂዱ ለዓለም ሁሉ ተብሎ ሐዋርያት ተልከው በይፋ በአደባባይ የተላኩ ሐዋርያት፣ እናንተ ግን በጥቁር መኪና ታጅባችሁ ብርሃን በሆነው ዓለም ብቻችሁ ትሄዳላችሁ። ምን እንደሆነ አይገባኝው? ሊቃነ ጳጳሳት ለምንድን ነው በጥቁር መኪና የምትሄዱት? ሕዝብ እየባረካችሁ አትሄዱ። ደም አርለን ሀገር እየባረካችሁ አትሄዱ። ጥቁር መኪና፣ ጥቁር ስቲከር ለእናንተ ማን እንደፈቀደ አላቅ። እሺ እኛስ የምንሰራው የምንሰጋው ኃጢአት፣ ወይም ደግሞ የራስ ፕራይቬት ስላለ እናንተ የዓለም ናችሁ፣ የአማኙም የኢ አማኙም የእርዳታ መኪና ታስለጥፋላችሁ፣ ጥቁር መኪና በአደባባይ ግን፣ የክርስቶስን አዳኝነት የክርስቶስን አምላክነት የመሰከረው ሰማዕት ሲሰደብ ዝም፣ ጭጭ፣ ጸጥ። ልጆቻችሁን እየፈለጋችሁ ወደ ሰበት ታገዛላችሁ፣ ታስገዛላችሁ። ምን አይነት አባትነት ነው? አባቶቻችን እባካችሁ ከእንቅልፋችሁ ንቁ። ልጆቻችሁ እኮ ነን እየጠየቅ በእውነት ልጆቻችሁ እኮ ነን እየጠየቅናችሁ። አሁን ያሳዝናል። ልብሰ ተክህኖ የለበሱ ካህናት፣ የሰንበት ትምህርት ቤት መዘምራን አንድ ጳጳስ አንድ ቤተክርስቲያን ለማባረክ ሲሄድ የጳጳሱ መኪና ፍጥነት ከፖለቲከኛ ይበልጣል። ፍትልክ ብሎ ያልፋል። ካህናቱ ይሮጣሉ ከኋላ ከኋላ። መኪና ለመከተል ያሳፍራል እኮ ሲሆን ጳጳሱ ወርዶ በእግር አብሮ እየባረቁ እኮ ነበር መግባት የነበረበት። አሳያቸዋለሁ፣ አንድ ቪዲዮ አስመለከታቸዋለሁ። በጣም በሚያሳዝን በሚያስገርም መልኩ አሳያቸዋለሁ። በቅርቡ ሊቃነ ጳጳሳት መኪናቸው ፈት። አሁንማ ለሊቃነ ጳጳሳቱ ጋርድም ያለ ይመስለኛል። ለምስራተ ቤተክርስቲያን እየተበጠበጠ ስለሆነ የአካባቢ ወጠምሻ ልጆቻችን ወንድሞቻችን እግዚአብሔርን ያገለገሉ እየመሰላቸው ለአባቶቻችን መከላከል፣ አባትና ልጅ አይከለከልም። እስቲ ዞር በሉም አይባልም። ለመባረክ ነው የመጣሁት ልጆች ሁሉ እየተባረከ ነው መጣለ አሁን ጥሩ ያልሆነ ልምምድ እያየን ነው። ፒ ቢ ሲ ለብሳሉ ይለብሳሉ፣ ወጣቶቻችን ከዛ ጋርዶ ኧረ አይደለም፣ ኧረ አይደለም። የቤተ መንግስቱን በቤተ ክህነቱ አትለማምዱት፣ አታለማምዱት። ቢመጣ ሀገር ላይ ሊደፋ ነው። መስቀል ነው የሚሳለመው ቡራኬ ለመውሰድ አስተውላችሁት ከሆነ አብዛኛውን ጊዜ ልክ በቃ ላይፋችንን ለመቀየር ወደ እግዚአብሔር ትንሽ ጠጋ ለማለት ስንሞክር ትንሽ ጥረት ስናሳይ፣ በቃ ዘመመንት ያንን ነገር ስናደርግ የሆነ የሚገፋን ከባድ ኃይል አለ የሚፈታተን በቃ ነገሮች ድብልቅልቃቸው ይወጣሉ። ብ ኤቭሪቲንግ ተርን ብሳይድ ዳውን። ይህን ቪዲዮ ምሰራላችሁ የሆነ እኔ ኤክስፔሪያንስ ያደረጉት ነገር ስለሆነ ነው እንጂ ላይክ የሆነ የተለየ ነገር ለመስበክ ምናም ነገር አይደለም። እና ፑሽ እንድታደረጉ የሆነ ያክል ተስፋ እንዲሰጣችሁ ምን ይባላል መሰላችሁ ወደ ጥፋት መንገድ እያንቀሸቀሸ የሚወስዳችሁ እና የዘላለም ሞትን የሚያስረክባችሁን መንገድ ስትራመዱት እያንዳንዱ እርምጃችሁ ጣፋጭ ነገር ግን መጨረሻው ሲኦል ነው፤ የዘላለም ሞት ነውና ውጤቱ ደስ የሚል አይደለም። በተቃራኒ ደግሞ ወደ እግዚአብሔር መንግሥት የሚያስጠጋችሁን እግዚአብሔርን የምታገኙበትን መንገድ የሚያመቻችላችሁና እናንተም ደግሞ ታላቅነታችሁን የምትጎናጸፉበትና ለውጥን የምታገኙበትን መንገድ ሀብላችሁ መራመር ስትጀምሩ የዛ በታችሁ አይታችሁ ትማታቁትን ስቃይ መሰቃየት ትጀምራላችሁ። ታግላችሁ ማታቁትን ትግል መታገል ትጀምራላችሁ ማለት ነው። ነገር ግን ውጤቱ የዘላለም ሕይወት ነውና ደስ ይላል። ይሄ ነገር ባጭሩ ምንም ፕሩፍ ያደርግልናል ወይም ደግሞ ምንን ያረጋግጥልናል ማለት ነው? ሰይጣንም እግዚአብሔር እንዳለ የሁለቱም ሀይል ኤግዚስት እንደሚያደርግ ማለት ነው። ከእግዚአብሔር ጋር ያላችሁ ቅርበት እና ርቀት በህይወታችሁ የምታዩትን ፈተና ማነስ እና መብዛት ይወስነዋል። ሌላው የሚያረጋግጥልን እና ፕሩፍ የሚያደርግልን ነገር ምንድን ነው? እንግዲህ ወደ እግዚአብሔር ለመጠጋት ስትሞክሩ እና ህይወታችሁን እጥፍ አደረጋችሁ ወደ ተቻለ ነገር ለመጓዝ ስትሞክሩ የሆነ የሚጋፋችሁ፣ የሚጋፈጣችሁ ነገር ካለ የዛኔ ትክክለኛው መንገድ የተጓዛችሁ እንደሆነ ታውቃላችሁ ማለት ነው። ማረጋገጫ ናቸው። ለምን ካላችሁ ምክንያቱም ከእግዚአብሔር ጋር ርቃችሁ ከነበረ ቅድም እንዳልኳችሁ አስተውሉ። እንግዲህ ከእግዚአብሔር ጋር ቅርብ ከነበራችሁ ይችላላችሁ። ርቃችሁ ከነበረ ግን የዛኔ ነፍሳችሁን የሚያጠፋውን ነገር እያደረጋችሁ ስለነበረ ሰይጣን ምንም አይላችሁም። ምክንያቱም ዴር ዶይንግ ዋት አይ ዋንት ምናምን ብሎ ነው የሚያስበው። ስለዚህ ሰይጣን እናንተ የምትፈልጉትን ነገር እያረጋችሁ ከነበረ ዝም ነው የሚላችሁ። ግን ዘሞመንት እናንተ የነፍሳችሁን ድህነት የምታገኙበትን መንገድ ነፍሳችሁን የሚያደናትን ነገር ወደ እግዚአብሔር ለመጠጋ ስትሞክሩ ግን ያን ስትራግል ያበዛባችኋል። ስለዚህ ምን ታረጋግጥላችኋለች ማለት ነው። ትክክለኛው መንገድ የተጓዛችን አሃ፣ ከእግዚአብሔር ጋር እርቄ ስለነበረ እንግዲህ ሩቅ ስለነበርኩኝ ለእግዚአብሔር አሁን መጾ መጸለይ መስገድ ስጀምር ኦኬ፣ ስትራግሉን አበዛብኝ። ምክንያቱም ከዚህ በፊት አደርገው ያልነበረውን ነገር ያደረግኩት ነው አሃ፣ ትክክለኛው መንገድ ላይ ብላችሁ ታስባላችሁ ማለት ነው። ነገር ግን እዚህ ጋር ማስተዋል ያለባችሁ ነገር ወደ እግዚአብሔር የምትጓዙበት መንገድ ሁሌ ስትራገር የበዛበት ስቃይ የበዛበት ነው ማለት አደለም። አሁን ልድገምላችሁ ከእግዚአብሔር ርቃችሁ ከነበረ ስትራግል ይበዛል። ነው ላይክ ውቅያኖሱ ከተናወጠ በኋላ ከዛ መናወጥ እና ከዛ ሱናሚ በኋላ ፀጥ ረጭ ያለ ፀሐይ ወታ በቃ ሰላም እና እረፍት ያለበት ነገር እንደሚመጣ ማወቅ አለባችሁ። እግዚአብሔር የሚሰጣችሁ ያ ነው፣ ፈተናውን የሚያበዛባችሁ እንድትፈተኑ የሚያደርጋችሁ ነው። እግዚአብሔርም በራሱ ፈተና ያመጣባችኋል እናንተ እንድትማሩ የሚፈልገው ነገር ካለ ማለት ነው። ሰይጣኑም ደግሞ በራሱ መንገድ ይፈትናቸዋል ማለት ነው። ነገር ግን ሰይጣን ሲፈትናችሁና እግዚአብሔር ሲፈትናችሁ የተለያየ ነው። ሰይጣን እናንተ በረብ እንድትወድቁ እንድትሰብሩ አድርጎ ነው ፈተናውን የሚያመጣባችሁ። እግዚአብሔር የሚያመጣላችሁ ፈተና እናንተ የምትሻሻሉበትን ነገር ነው። ስለዚህ እሱንም መለየት ያስፈልጋል ማለት ስለዚህ የእግዚአብሔር መንገድ ሁሌ ፈተና የበዛበት ስራ ገና የበዛበት ስቃይ የበዛበት ነው ማለት አይደለም። ስለዚህ ዶን ቢ ሰፕራይዝ። ይህን ሁሉ ጊዜ ከእግዚአብሔር ርቃችሁ ምናምን አሁን ደግሞ ወደ እግዚአብሔር ለመጠጋት ስትሞክሩ ሰይጣን ያንን ፈተና ሲያመጣባችሁ ሰፕራይዝ ዛት። ምክንያቱም ሰይጣን ሲፈልገው የነበረውን ነገር እያረጋችሁ ቆይታችሁ ቆይታችሁ አሁን ደግሞ ወደ እግዚአብሔር ለመጠጋት በአንድ ጊዜ ስትሞክሩ ይሄ አይሆንም ምንድን ነው የምትሉት ምናምን ብሎ ፈተናውን ያበዛባችኋል ማለት ነው። ገባችሁ እንጂ ወደ እግዚአብሔር የምትጠጉት መጾም፣ መፀለይ ምናምን ስትጸልዩ ሲሉ ሀሳብ መበታተን ምናምን፣ ዛሬ ጸለያችሁ ነገ ለመጸለይ እንደገና በዝሙት መውደቅ ከእንደገና ደግሞ ኃጢያት ውስጥ መግባት ምናምን ነገር ምንድን ነው እንደዚህ ስራ ግል የማደርገው ምናምን ብላችሁ አትደናገጡ። አንድ አካል ነው የሂደቱ አንድ አካል ነው። ስለዚህ ጠንክሩ፣ በርቱ። የለም እንደ ሞቲቬሽን እንዲሆናችሁ ነው ማለት ነው። እኔም ስቲል ላይክ እዛ ፕሮሰስ ላይ ነው ያለሁት። ጀስት ኖቲስ ስላደረኩት ነው፣ ፓተርኑ ኖቲስ ስላደረኩት እናንተም ልታውቁት